ብሩኬ በቲክቶክ ስቶሪው ላይ አንድ ነገር ዱቅ አድርጎልናል። ደስ የሚል የሚያጽናና መዝሙር ነው። እንግዲህ ለተዋህዶ ልጆች ብሩኬ ያው በእምነቱ ላይ ምን ያክል ጠንካራ እና ጎበዝ እንደሆነ እናውቃለን። በእምነቱ እጅግ በጣም ጎበዝ የሆነ ነገር ሲከፋውም ሆነ እንደዚህ አይነት ሙድ ውስጥ ሲገቡ ከሀይምዬ ጋርም ፖስት የሚያደርጋቸው ነገሮች በብዛት መንፈሳዊ ነገሮች፣ አጽናኝ ቃሎች ነውም ናቸው እና ወረት የሌለው ፍቅር ወረት የሌለው አንተ ጋር ብቻ ነው ነው የሚለው መዝሙሩ። እና ያው እንግዲህ አሁን ላይ ነገሮች በጣም ከባድ ናቸው። በተለይ ደግሞ ይሄ ኦዲየንስ ደጋፊ የሚባሉት ሶስት ቦታ መከፋፈላቸውና ጸብ፣ ድብድብ እንዲሁም ደግሞ አሁን ላይ የብሩኬ ስም እየጠፋ ነው ያለው። ብሩኬ አሁን ላይ በጣም ትልቅ ተቃውሞ እየገጠመው ነው ምክንያቱም እዛ ግሩፕ ውስጥ ተሰብስበው ያወሩት ወሬ ብሩኬ እንዳለበት እዛ ግሩፕ ውስጥ አድ እንዳደረጉት ምናምን እና እሱም እንዳለ ነው እንግዲህ እየተወራ ያለው እና በነገራችሁ ላይ ማለት ነው ምናልባት እነሱ ግሩፕ ከፍተው አድ አድርገውት እሱ ምን ይሁን ማን ይሁን አላየ ይሆናል ምናልባት የተናገረው ንግግር ቢኖር ኦኬ። ግን ይህ ንግግር ምናምን አላየሁኝም። ግን ግሩፕ ውስጥ እሱም እንዳለበት ነው የተወራውና ምናልባት አድ አድርገውት አላየ ይሆናል እና እሱ እዛ ውስጥ እንዳለ ምናልባት ሪከርድ አድርገው እሱ ሳያይ ከተፖሰተ በኋላ ሊሆን ይችላል ያን ነገር ያየውና በጣም ብዙ ሰው ጭራሽ መኪና ገዝተንለታል፣ እንደዚህ ያድርገንለታል፣ እንደዚህ ያድርገንላታል እያላችሁ የእሱ ስም የምታስጠፉ ሰዎች እሱ ያውቃችኋል። በእውነቱ ማለት እሱ ብሩኬ ስለሚያውቃችሁ እግዚአብሔርን ያፍርባችኋል። በጣም ማለት ብታደርጉት እንኳን ካደረጋችሁት በኋላ ካደረጋችሁት በኋላ አድርጋችሁት ቢሆን እንኳን ወጥቶ ማውራቱ ተገቢ አይደለም። ምክንያቱም ይሁላችሁ የተፈሳፈስና ካፌ ወጣ ነገር በፍጹም አይታል ማለት በቃ ተመለሳችሁ አትውጡትም። በቃ በየት እንደሚነፍስ አታውቁትም። ይነፍሳል ይሄዳልና በጣም የሚያሳፍር ነገር ነገር ያደረጋችሁት እና በዛ ላይ ደግሞ የሚያውቃቸው ማለት እንደዚህ በቃ አሽቃባጮች ማለት ነው። ማለት ያውቃቸዋል በቃ ማለት ለብሩክ ያዘኑ ወይም ደግሞ ለሃይሜ ያዘኑ መስለው በፊት ሲያሽቃብጡ የነበሩ ናቸው እና ይሄ ደግሞ እውነት ልብ ይሰብራል። እሱም ቢሆን እርግጠኛ ነኝ ቢሰማችሁ እንደዚህ ስታወሩ ለሀይሚ ሶፋ እንኳን አልገዛል አልገዙላትም። ግን ሶፋና ምናምን ምንድን ነው መኪና ምናምን ገዝተንለታል እያላችሁ ስታወሩ ቢሰማ ይሄንን ነገር ዝም የሚላችሁ ይመስላችኋል? ወይም ደግሞ እዛ ግሩፕ ላይ የሚቀመጥ ይመስላችኋል? እኔ እንደዛ ያደርጋል ብዬ አላስብም። ግን ምናልባት ሳያስበው እዛ ግሩፕ ውስጥ አስገብታችሁት ሳያይ እናንተ ታወሩ ነበር። በቃ ስትቀደዱ ሌላ ሰው ቀደማችሁ እንጂ ይሄንን ስታወሩ በሱ ስም ስታጠፉ ስትሸቅዱበት ዝም አይላችሁም። ጭራሽ ደግሞ እናቴ አይታወቅም፣ ጥንቃቄ አድርጉ። አንዳንድ የዋህቶች አላችሁ በብሩኬ ትን ብር ምናምን የሚጠይቁ ካሉ ብሩኬ ከሰው የሚጠብቅ አይመስለኝም ሲጀመር። ዩቱብ እኮ እነሱ እኮ በወር እርግጠኛ ነኝ ሀይሚም ሆነች ብሩኬም ሆነ በወር ከአራት መቶ ዶላር በላይ እንደሚሰሩ አስረግጬ ነግራችኋለሁ። እና ታዲያ ለምንድን ነው ከእናንተ አምስት አስር ሊለቃቅሙ የሚችሉት? እስኪ ንገሩኝ። እንዴት ነው አምስት አስር ከእናንተ የሚለቅሙት? ይሄ ስም ማጥፋት ዘመቻ አይደለም። ስሚ፣ ሁለተኛ ነገር ደግሞ ማለት ነው እኛ ድስት አጥበን ሽንት ቤት አጥበን በወር ስንት ብር ነው የምናመጣው? እነሱ በዩቱብ ሰርተው ስንት ብር ነው የሚያመጡት? እና ታዲያ ማን ነው መርዳት ያለበት? እኛ ነን ወይስ እነሱ ምናል፣ ለእርስ በርሳችን ብንረዳዳ እንደዚህ ስንሆን፣ ማለት የማዳም ቅመሞች የአረብ ሀገር እህቶች፣ እንደው ለዩቱ በሮች በዱላር ለሚከፈላቸው ከምናሽቃብጥ፣ ትናንሽ ዩቱበሮችን የማዳም ቤት ሆነው ዩቱብ የሚሰሩ ልጆችን ለምን ሰብስክራይብ ብረን፣ ብሩን ተውት፣ ለምን ሰብስክራይብ እያደረግን አናበረታታም? ምግር አሽቃዋጭ ወይን የበሻ ግን ወይ አበሻ፣ ወይ አበሻ! እግዚአብሔርን ራሴን በጣም አሙኛል እንደው በቃ ለዓለምን በቃ አለመናገር አልችልም ብዬ ነው መጣሁ እንጂ በጣም ራሴን አሞኛል። በጣም ህመም ላይ ነው ያለሁት። እግዚአብሔርን ግን በቃ ዝም ማለት አልቻልኩም። ትላንትናም የለሁም ነበር ማታ ራሱ። ከትላንት ወዳ ጀምሬ ቪዲዮ ራሱ በስነ ስርዓት እየሰራሁ አይደለም ቶሎ ቶሎ። ግን አንዳንድ ሰዎች የምታደርጉት ነገር እውነት የብሩኬን ስም አሁን በጣም እያስጠፉ ነው ያሉት። በጣም እሱን እያስጠቆሩ ነው ያሉት። እሱን እያሰደቡት ነው ያሉት እንዲህ ያደርጋል። እሱን ስም እንዲህ ማን ነው ስሙ ያኛው ያጠፋው ስም ሳያንሰን ደግሞ የራሱ የኛ የሚላችሁ እንዲያረግንለት እንዲያረግንለት እያላችሁ ስሙን ታስጠፋላችሁ። ብታረጉ እንኳን ምናለ በውስጣችሁ ብትይዙት ባታስጠቆሩት ምን አለበት እና ይደብራል። እኔ ሽንት ቤት አጥቤ፣ እኔ ድስት አጥቤ እዛ በክሩሊክስና በበረኪና እጀ እየተላላጠ ለሀይሜ ለምን ሶፍ አልገዛሽም ለምን ካላችሁ ድድብን ነው የእናንተ ነው። ምክንያቱም ሀይሚ እኔ እንደዚህ አድርጌ ያመጣሁትን ብር ብሰጣት አትቀበለኝም። ምክንያቱም ከእኔ እሷ የተሻለ ገቢ ስላላት ማለት ነው። እና ብሩኬም እንደዛ ነው፣ ከእናንተ ብር አልወሰደም። ምንም አልገዛችሁለትም፣ ግሩፕ ከፍታችሁ እዛ አትቀደዱ። ስጦታ ገዝታችሁ የላካችሁት በራሳችሁ ፍላጎት ነው። ስጦታ ላፕቶፕ ምናምን የሆነ ጊዜ ላይ ስጦታ ሲሰጥ ምናምን የተለያየ ስጦታ ይሰጣችኋል። እንግዲህ ሀይሚና ብሩኬ በተለያየ አጋጣሚ እና እሱን ደግሞ ወዳችሁ ፈቅዳችሁ ነው የሰጣችሁት። ሁለተኛ ነገር ደግሞ ከሰጣችሁ በኋላ ያዙ ይለቀቁ እንዲህ አድርጌለታለሁ ማለት እሱ አንድ ሰው ስጦታ ሲሰጥ እምቢ አይባልም፣ ነውር ነው። በሀገራችን ባህል አንድ ሰው አክብሮት ወዶት የክብርና የፍቅር መግለጫ ነው ስጦታ መስጠት ስለዚህ ስጦታ ከሰጣችሁት ስጦታ የሰጣችሁትን ማውራት በጣም ድድብና ነው እና ሀይሚና ብሩኬ በመካከላቸው ፈጣሪ ይግባ እሱ በቃ ይበላቸው ፈጣሪ እውነተኛ ፍቅር ያለው እውነትም ፈጣሪ ጋ ነው አንተ ጋ ነው አምላኬ ሆይ እውነተኛ ፍቅር ያለውና ወደት የሌለው ፍቅር ያለውና እሱ ጋር ነው። ፈጣሪ ፍቅራችሁን ይመልስላችሁ። ሌላ ምንም፣ እኔ ሀይሚና የብሩኬን ፍቅር ተመልሶ ካየሁት የእውነት እኔ ለኪድዬ የተሳልኩትን እኔ የማውቀው ስዕለት፣ አይወራም ስዕለት ወጥቶ አይወራም። ምስጋ ስለዚህ ፈጣሪ እነሱን አንድ ያርጋቸው። እናንተም የምታውቁት ነገር ግን በጣም ይደብራል። በጣም እና ብሩኬ ደግሞ አይዞህ፣ ፈጣሪ ካንተ ጋር ይሁን፣ መብርሃን ትከተለህ። እንግዲህ ዛሬ ነው የክሱ ዛሬ ነው አክስ መሰረታለሁ ያለው። እስኪ ዛሬ እናያለን። ዛሬ ሰኞ ነው። እስከዛ ያው በትዕግስት እንጠብቅ።